አደገኛው ዝና ከመድብል አመለጠ። መድብል ዝናን ሲያስፈራራው ብሩኬት ነው እያለም ሲጠይቀው አጋጣሚ ከኪሱ ዝናን ያሰረበት ሰንሰለት ቁልፍ ወደቀ። ይህን ያስተዋለው ዝና ቁልፊቱን በማንሳትና በእግሩ አንስቶ በእጁ ድረስ አደረሳት። ከዛም በኋላ ቁልፊቱን የሰንሰለቱን ፈታና እግሬ አውጪኝ ብሎ ልም ድርግም አለ እንዳጣ እንደውም ወገስ ሆነ ዝና ሆነው ሆነ ቦታ ወጥተው መድብልን ተረጋጋ እያሉ ነበረ። በዛን ሰዓት በእርግጥ ዳጣን እንዳይሆን አድርጎ ዝና ነከሳት። እንግዲህ ፔንሳዋንም ጥላ ሲነክሳት እየሮጥ እር ስትል ሞገስና መድብል እየሮጡ ሲመጡ ዳጣን ነክሷታል። በኋላ ላይ ግን መድብል የሆነ ዳጣን ማስታወሰ ቁልፍና ፔንሳዋን መጣላቸውን እየሮጡ ቢሄዱም ግን ሊያገኙት አልቻሉም። ሌላው አስደንጋጩ ዜና ኢፍራታና መሀሊት በተኙበት ኻሊብ ሙሲሳ በደረቀ ሌሊት መጥቶ አገታቸው። አሁን ኢፍራታ የጉዳቱ ሰለባ እንደምትሆን አስቀድሞ ነግሯት ነበር። መሀሊትም እማይቀርላት ነው፣ ቢገሉኝም ብቻን አይደለም አንቺን ይዤ ነው ብላለች። ኢፍራታ ሰላም። ውድና የተከበራችሁ የዙዙነት ሚዲያ ቤተሰቦች እንዴት ናቸው ላይ ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ ያደረጋችሁ ቪዲዮን እስከ መጨረሻው ተከታተሉ። ዛሬ እንግዲህ መድብል ጉድ ሆኗል። መድብል አሁን ዝናን አስረዋለሁ የትም ቦታ አይሄድም በማለት ነገር ግን ትልቅ ችግር ውስጥ ገባ። እሱም ምንድን ነው ዝና አሁን ላይ ከምንም በላይ እስከ ዛሬው የሚቀልድ ነው። አሁን አውሬ ሆኖ እንደሚነሳባቸው ምንም ጥርጥር የለውም። ምክንያቱም ዝና አሁን እያንዳንዱ ከትንሽ እስከ ትልቅ እንደሚበቀላቸው ዳጣን ሳይቀር ነግሯት ነበረ። ዝና አሁን ላይ ሁሉንም ነገር ማድረግ እንዳለበት ምንም ጥርጥር እንደሌለው ነግሯቸዋል። እናም ከዚህ እወጣለው። ስለ ብሩክ ብሞትም አልናገረም አላቅላቸውም አላቸው። እንደውም የሚናገር መስሎ ብሩክ ያለበትን ልንገራቸው በማለትም ሰፍ ብለው ዳጣም፣ እንዲሁም ደግሞ ሞገስ ሲመለከቱ እሱ ግን ሀሃ ብሎ ሳቀባቸው። በጣም ሙድ እየያዘባቸውና ንቋቸዋል። አሁን ይህን ትቢትን የማስተነፍስበት ቅርብ ነው። እይውልህ መድብል እለቅስ የከፋ ችግር ውስጥ ከምትገባ በተለቀይ ነው አለው። መድብልም ሙቸ ነው ቁሚ የብሩክን ሁኔታ ካልተናገርክ ከዚህ ቤት አትወጣም፣ ትበሰብሳት አለህ ይዋጣልናል ብሎ ዛተበት። ነገር ግን ዝና የዛተውን አደረገ። እናም አሁን ላይ እየሮጡ ቢመጡም ግን ደግሞ መድብል ቢሮጥ ከዛ ከቤት ወጥቶ ሄዷል። አሁን በእርግጥ መድብልን ዝትወበን ነበር ዝና። ምን አለ እውልክ? ዝና መድብል እልቅስ፣ በሰላም ብትለቀኝ ነው ምሻለክ። እስከ ዛሬ ምንም ሀሳብ የሌለህ በነፃ የምትኖረው በዙሪያ ሰው ስለሌለ ነው። አሁን ግን በዙሪያ ብዙ ሰዎች በዝተዋል። በነሱ ትጎዳለህ፣ ብትለቀኝ ነው አለው። አንተ ውሻ ሲልም ሞገስ ይህን ጊዜ ተናደደና በዙሪያ ሰው ስለሌለ ነው። በማንም ህይወት ላይ የምትጫወተው አንተ ቆሻሻ አለው። መድብል አሁን ይዞ ዝናን መደብደብ ጀመረ። በሰዓቱ የደማውን እዝን መድብል ላይ ተፋ ዝና። ከዛ ጭራሽ አንተኔ ላይ ትተፋለህ ትተፋለ አለው። ደገመለት። ረበስ በክድዬ አንተ ይሄ አንተን ቆራርጭ ዚ ፊትህን አውሬ የበላው ነው ማስመሰለለን፣ አለች ዳጣ። ከዛም አጉረጠረጠባት ቀጠለች ዳጣ ፈራች። አረበ ክድዬ፣ ሰው እንደ ስሲቅም ያስፈራል እንዴ? አረን ይህን ዝሆን መደብደቡን ትቸዋለሁ አለች። ለምን? በቃ ይቅርብን፣ እንልቀቀው አለችው። ብትፈሪ ነው የሚሻለው። እሺ፣ ታያለሽ ምን እንደማረግሽ አላት። በጣም ፈራቸው ወጥቶ ይገለናል በማለትም። አሁን ዝና ሲወጣ ከምንም በላይ ስጋት ውስጥ የገባችው እንግዲህ ኢፍራታና እንዲሁም ደግሞ መሀሊት ናቸው። ዳጣ ዳጣ በተለይ በጣም ፈርታለች። ዝና ከወጣ ምንም ርህራሄ እንደሌለው ነግሯታል። እንዲሁም ደግሞ ነይጠጋበኝ ብወጣ እንኳ አንቺን አዝንልሻለሁ አንቺ ምንም አላደረግሽም ነይ በማለትም ዳጣ የዋሄ ተጠጋችው። ዳጣን አንገቷን በእንክሻ ዘለዘላት። ፔንሳ ይዛ ነበር ልትሞጫጭረው። ከዛም ስትጮህ መድብልና ሞገስ እየሮጡ ሲመጡ ሽኩጡን ሲደቅን ዳጣን በእንክሻ ይዟታል። ዝና ደግሞ አውሬ አውሬ እኮ ነው። ይህ ሰው አይደለም፣ አውሬ ነው። የእውነት አውሬ ነው። በላኝ እኮ አለች ሞገስ ይዟት ወጣ። አንተ ፈሪ ሴት ይመስል ትናከሳለህ አለው። መድብልም ገና ምን አይታችሁ ገና ምን አይታችሁ፣ በቁማችሁ ህይወታችሁን ሲኦል ባላረገው እኔ ዝና አይደለሁም አለ። እሱን እናየዋለን። ብሩኬ ዝቤ ካልመጣ አንተ እዚሁ ትበሰብሳለህ፣ ሲልም ስለ መድብል መድብል እኔ ስለ ብሩክ ምንም የማውቀው ነገር የለም፣ እምንኛ አላውቀውም አለ ከዛም ቀጠለና ለመሀሊት ምን ነበር ያልካት? ሲል መሀሊት አሳልፋ እንደሰጠችው ነቃ። ከዛም ቀጠለና መሀሊት ማለት መሀሊት ስትጠይቀኝ ያን ጊዜ ብሩክ አይመጣም ያልካት ለምን ነበር? ስለማታቅ ነው እያለ መደብደብ ጀመረ። እለቅስ ልቀቀኝ፣ ነገሮችን አታክብት ዝና መሀሊት እንደማትመናት አለው አይደል እሱ አብረን ወደፊት እናየዋለን አለ። ሌላ እንግዲህ መሀሊት ኢፍራታም መጠየቋን ቀጠለችበት። ኢፍራታም እኔ ምንም የማውቀው ነገር የለም እመኚኝ አለቻት። እውልሽ ኢፍራታ፣ ሌላ ችግር ከሚመጣ እውነታውን ተናገሪ። መድብልን አሳልፈሽ ሰጥተሽ፣ ዝናን አሳልፈሽ ሰጥተሽ ወጥመድ ከተሽዋል አይደል አለቻት። እኔ ምንም የማውቀው ነገር የለም እሱ እማውቀው ነገር የለም አለች። እንግዳውስ አንቺ የምትፈሪው ዝናን ነው አይደል? ዝና ደግሞ ምንም አይደለም ተኻሊብ ሙሲሳ ሳንጣር። ስለዚህ ምላስሽን ይዞ እያስለፈለፈ ሲጠይቅሽ ሰዎቹ መጥተው ሲወስዱሽ ያን ጊዜ ትናገሪያለሽ። እኔ ምን አገባኝ አለቻት። ከዛም እንግዳውስ መጥተው ይሰዱኝ እኔ ብቻ ሳልሆን አንቺም ነን አብረን ነው የምንሞተው አለቻት ከዛ መሀሊት አሁን እነ ቅድስት ጋር ለመሄድ ወሰነች ከዛም ቅድስት ጋር ስትሄድ በሩን ቆረቆረች ከፈተችላት እትዬ መሀሊት እንኳን ደህና መጣሽ አለቻት አንቺ ቆሻሻ ክፈች ባካሽ አለቻት መድብል የት አለ ምን ነው እኔ መድብልን አላየውም አለፍቤና ቡና ላፍላለሽ አለቻት አንቺ ነሽ በእኔ ላይ የምትሳለቂው አሁን አንቺ ፈልጌ አይደለሁም እኔ እናንቺ ይዋጣልናል። መድብልን የት እንዳለ ንገሪኝ አለቻት። አላቅም አልኩሽ፣ ሁ ያማታል እንደ አለች። በዚህን ሰዓት አሁን በንደት ላይ ሆነች ማለት እዩልሽ፣ ንገሩው ዝናን የጸጉሩን ዘለላ ብትነካ እንገልሃለሁ፣ እማደርግህን አሳይሃለሁ በዩ አለቻት። አረ ኑ እንዴ ባልሽ ጠፍቶ እንደዚህ ያልሆንሽውን ሽውን ለዝና እንደዚህ ማብደዱ ምን አመጣው አለቻት ቀደስት አንቺ ደነስ ጠብቄ አሳይሻለሁ ብላ ሄደች እዛ ኢፍራታ ጋ ሄዳ አሁንም ኢፍራታን በጥያቄ ጠይቀቻት ማለት እኔ ምንም የምናቀው ነገር የለም አልኩሽ እኮ አለቻት አሁን ለመድብል ደውይለት አለች ለምን ምን ልለው ደውለሽ ዝና የት እንዳለ ጠይቅ ምን እንዳደረግከው፣ ሰዎቹ እያስፈራሩኝ ነው ዝናን ያለበትን ካልተናገርሽ እያሉ ሊገሉኝ ነው በይ አለቻት። ኢፍራታም ደወለች፣ ግን ደግሞ ዝና መድብል ጋር ስደውል መድብል ዘጋባት፣ እንዲሁም ሬከርድ አደረገች። ከዛም ሲዘጋባት መሀሊት ምን አይነት ሰው ነው ይህ መድብል የሚባል ምን አይነት ጭራቅ አረመኔ ነው አለችና ከቤት ወጣች። በኋላ ላይ ግን ማታ የማይደርስ የለም ኻሊብ ሙሲሳ ለመሀል ይደወለ እንድንሽ መሀሊት ምን አዲስ አለ ስለዝና ምንም የለም ላገኛቸው አልቻልኩም እቤት ድረስ ሄድኩኝ ምንም ፍንጫ አላገኘሁም አለችው እህትሽስ አለች አዎ አለች ስለዚህ አትናገርም ልነግርሽ አልቻለችም ሴላትም እኔ አልነገረችኝም አላቅም ነው የምትለው አለችው ከዛም ታያት፣ እኔ ራሴ መጥቼ ምላሷን ይዤ ሳስለፈልፋት ያን ጊዜ ትናገራለች። ታያት አላት። አሁን መሀሊት ኢፍራታን እባክሽን እያለች ለመነቻት። ኢፍራታ ደግሞ እኔም እባክሽ፣ መሀሊት ተይ፣ እኔ ምን ማቀው ነገር የለም፣ ተይ፣ እንደዚያ አታድርጊ አለቻት። እንግዳውስ መተው አንጠልጥለው ይዘው ሄደው ይደፉሻል እነዚህ ሰዎች። አንቺም እንደምታስቢው ዝናን ፈሪነሽ ፈሪ ፈርተሻል። ዝና ደግሞ ምንም አይደለም። ከኻሊብ ሙሲሳ አንፃር አንቺ የነካሽው የኻሊብ ሙሲሳ ዕቃ ነው። ዝና ደግሞ የኻሊብ ሙሲሳ ዕቃ ነው። ገባሽ? ስለዚህ ሁላችንንም ችግር ውስጥ ነው ከችን። አለቻት እንግዲህ የፈለጉትን ያርጉ፣ ቢገሉኝም እኔም ብቻ አይደለም፣ ሁለታችንም አንቺም ነን በእህትሽ ላይ ጭካኔ ከሰራሽ እህትሽ አይደለሁ። እህትሽ እህቴ ነሽ ብዬ እኮ ነው አሳልፌ ያልሰጠሁሽ ምንም ላረግሽ አልችልም ከዚህ በላይ አለቻት። ማታ እንግዲህ ጧት ደውሎ ማታ ኻሊብ ሙሲሳ በተኙበት ዘው ብሎ መጣ። አይገርምም! ኢፍራታና መሀሊት በድንጋጤ ብድግ አሉ። እሱም አግቶ ሁለቱንም ይዟቸው ሄደ። እጅግ በጣም ያሳዝናል። ሌላው እንግዲህ ከዝናፍ ስለ ብሩኬ ምንም ሊወጣ አልቻለም። ቢባል ቢሰራ ምንም ሊናገርም አልቻለም በጣም በሚገርም ሁኔታ። አይገርምም? ዝና ማንኛቸውንም ሊፈራ አልቻለም። ለምን ከላይ ድንጋ ከታይ ድንጋ አድርገው አይቀጠቅጡትም? በፍጹም ሊረዳም ሆነ ብሩኬ ያለበትን ነገር ሊናገር አልቻለም። እናም በስተመጨረሻ መድብል ቢቀጠቅጠው ቢቀጠቅጠው ደከም አለው ሊነግረውም አልቻለም። እቤት መቶ ቅድስትን ቅድስትን ድንሽ አላት። ደህና ነኝ ስለ ጋሽ ነገራችሁ ዝና አለችው። ኧረ ይፍራ ኧረ ቅድስት፣ የሚነግረና አይደለም ደከመኝ ሰውነት የዛለ ብቀጠቅጠው ብቀጠቅጠው አላት። እኔ ስለ ምሳሌ ጥያቄም ልሞት ነው። በቃ አንዱን ብላት አንዱን ብላት በውሸትም ማደከመችን ጥያቄዋን እኔ ልችለው አልቻልኩም፣ መድብል አለችው። እንግዲህ ምንም ማድረግ አይቻልም። አሁን ተኝታ ነው አላት። አዎ በቃ አንቺም ረፍት አርጊ፣ እኔም ልተኛ ድክም ብሎኛል አላት። እሱም አልጋው ላይ እንደተኛ የሆነ መብራት ነገር አየ። ምንድን ነው? ደንግጦም መብራቱን አበራ። ግን ኻሊብ ሙሲሳ እንደታሰበው መድብል ጋር መጣ ወይስ እንደነው? ቻናሉን ሰብስክራይብ